እንዴ አንቺ ሴትዮ ተከባሪ፣ በፈጠራሽ፣ ምን አይነት አናት በፈጣሪ ስም። እንዴ ተከባሪ እንጂ ሁሌ የሚታወሩ ነገር ይወቅ። እስቲ አንተ አንዴ። እንዴ ሰው ለላይክ እና ለቪው ብሎ በቃ አብዳቹ ልትሞቱ ነው እንዴ? ቤተሰብ ምን ይሄ ነው እንዴ? ተከባሪ ሴትዮ እንዴ እድሜሽ ማሆን አለብሽ አንቺ። ቁትሊ ሴት እኮ ነሽ አይደል እንዴ? ለብሮኪም ለሄምም እናት ትሆኛለሽ። ዋሻው ቤተሰብ እንዴ ምንድነው? ዝም ብለሽ ውሸት አምጥተሽ ሁሌ በውሸት የሚታውራል። አይ ማለት አይ ካብተሽ እንዴ በፈጠረሽ አይ ሰለችሽም እንዴ ምንድነው? ብሩ ለሱ ፍቅረኛ ቢኖር ኖሮ ለሄሚ እንደዚህ ይሆናል። አላወቅሽም? እን በፈጣሪ ኮታት ያርግሽ። የአባት ያምላክ ሰው እንዴ ትልቅ ሰው ሲሆን እንደ ምንድነው? አላበዛችሁ? ምን እንደ ቤተሰብ ብሩክና ሄሚ ማለ የሆነ ነገር ሲፈጣ ማይ ሆነ ነገር እከሌ አጣጋብሽ ላይ ያለው ሰው ስልክ ደውላለሽ፣ ከዛ ለብሩክ ጎደኛ ላይ ፍቅረኛ ላይ አፈር ብይሽ እንዴ! ትልቅ ሰው ሆኜ ሴትዮ፣ ይደብራል። እግዚአብሔር አረ በጌታ ስም ሁ ሁሌ ለሰው የማይሆን ነገር ማውራት ሲሙን ማጠፋት አይማለት አይሰለቻችሁም እንዴ? አንቺ ያው እንደዚህ ጻፍሽ፣ ከዛ በኋላ ደወልሽ። ማን እንደሆነ ከአጠገብሽ ከዛ ለበሩክ ነው ማለት ነው። ገባሽ እኮ ገባሽ። በውሸት እኮ ማንም ሰው አይሸወድም።

እኔ ብሩክ ሄሜን ምን ያክል እንዲሞዳት ነው? ያው በቃ ድሮም ነው የገባኝ። አሁን እናንተ ምንም ብትሉኝ እኔ አያየ ማለት አይመለከተኝም አያገባኝም። ሲጀመር ሰው ዝም ብሎ ሰጋጠ ይሆናል እንዴ? ምን እና ሰጋጠ ይበት። ሴት ነሽ በፈጠረሽ፣ አንቺ እንደ ትልቅ ሴት ሆነሽ ብትመክሪያቸው ምን ችግር አለ? አንቺ ምክን መስጠይ ሴት ነሽ እና እንደ ትልቅ ሰው ሆነሽ ብትመክሪ ጥሩ ነው። አንቺ ትልቅ ሴት ነሽ፣ እንደ ለብሩክና ለሄሜን እናት ይሆኛለሽ። ገባሽ?